ሰላም ጤናና ፍቅርን የምመኝላችሁ ውድ ተመልካቾች፣ እንኳን በሰላም ወደ ቻናላችን መጣችሁ። በዛሬው ፕሮግራማችን የዝንጅብል ሻይ አስር የጤና ጥቅሞችን እናያለን። ዝንጅብል በደቡብ ምስራቅ ሲያ የተገኘ ተክል ነው። ዝንጅብል በታሪክ ውስጥ እንደ አማራጭ የመድኃኒት አይነት ጥቅም ላይ ውሏል። ዝንጅብል በውስጡ ባለው የቪታሚን ሲ ማግኒዚየም፣ እንዲሁም ሌሎች ነገሮች የበለጸገ ለጤና ከፍተኛ ጥቅምን ይሰጣል። ለጤናችሁ የምትጨነቁ ከሆነ በአመጋገባችሁ ላይ ዝንጅብል መጨመር ይኖርባችኋል። ዝንጅብል አስር የጤና ጥቅሞችን የምታውቁበት ቪዲዮ ነው የሚሆነው። እስከ መጨረሻው አብራችን ቆዩኝ። ወደ ዛሬ ፕሮግራማችን ከማለፋችን በፊት ለቻናል አዲስ ለሆናችሁ እንኳን በሰላም መጣችሁ፣ አብሮነታችሁ አይለየኝ። መልካም ቆይታ። አንደኛ ክብደትን ለመቀነስ ይረዳል አንዳንድ ጥናቶች እንደሚያሳዩት የዝንጅብል ሻይ መጠጣት ክብደትን ለመቀነስ እጅግ ይረዳቸዋል። ዝንጅብል የኢንሱሊን መጠንን ይቆጣጠራል፣ ሜታቦሊዝምንም ይጨምራል። እናም ከአካል ብቃት እንቅስቃሴ ጋር የዝንጅብል ሻይ ብትጠቀሙ የክብደት መቀነሳችሁን እጅግ ይረዳዋል፣ ማለት ነው። ዝንጅብል ለክብደት መቀነስ የሚረዳው የሜታቦሊዝምን ከፍ በማድረግ ከመጠን በላይ መብላትን ለመከላከልና የሙሉነት ስሜትን ይፈጥርላቸዋል። ነገር ግን ከክብደት ለመቀነስ ከሚደረጉ እንቅስቃሴዎች ጋር አብራችሁ ቀን አንድ የዝንጅብል ሻይ ብጠጡ ክብደት የመቀነስ እድላችሁ እጅግ የሰፋ ይሆናል። ሁለተኛ የምግብ መፈጨት ስርዓትን ያግዛል። ዝንጅብል የምግብ መፈጨት ስርዓት ሂደትን እጅግ እንዲፋጠን ይረዳል። እንደ ምግብ አለመፈጨት፣ የሆድ ቁስለቶች፣ የሆድ ድርቀትና ከዚህ ጋር የተያዙ ምግብ የመፈጨት ችግር ያለባቸው ሰዎች በመደበኛ ምግባቸው ውስጥ በመጨመር እፎይታ ሊያገኙ ይችላሉ። በምግብ መፍጫ ስርዓት ውስጥ እንቅስቃሴን ይጨምራል። ስለዚህ የምንመገባቸው ምግቦች ለማፈራረስ የሚረዱ ጤናማ ኢንዛይሞችን ያበረታታል። ስለዚህ የምግብ መፈጨትን እጅግ በጣም በማፋጠን የምግብ መፈጨት ችግር ያለባቸው ሰዎችን ይረዳቸዋል። ሶስተኛ ጤናማ የፊት ቆዳ እንዲኖራችሁ ይረዳል። ዝንጅብል በጸረ አንቲኦክሲደንትስ የደም ዝውውርን በመጨመር እና በጸረ ተባይ መድኃኒቶች የቆዳን ጤና ያሻሽላል። አንቲኦክሲደንቶች ቆዳን ከአልትራቫዮሌት ጨረር ይከላከላሉ እና የኮላጅን ስብራትን ያቀዘቅዛል። ይህም የቆዳን ወጣት እንድትሆኑና የተወጠረ እንዲሆኑ ያደርገዋል። ስለዚህ አንቲሴፕቲክ ባህሪያት የብጉር ምልክቶችን ያሻሽላል። እናም በጥሬ ዝንጅብል በብጉር ምክንያት የሚመጡ ጠባሶችንም ለማጥፋት ይረዳል። የዝንጅብል ጸረ ብግነት ባህሪ በተጨማሪ የተበሳጨ ቆዳ ለማዳን እጅግ በጣም ይረዳል። አራተኛ በሽታን የመከላከል አቅምን ያሻሽላል። ዝንጅብል ውስጥ የሚገኘው ባዮአክቲቭ ውህድ የሆነው በጸረ ተዋሲያንና በጸረ ፈንገስ ባህሪነቱ በሽታን የመከላከል አቅምን ይጨምራል። ዝንጅብል በአንቲ ኦክሲደንትስ እና በጸረ ብግነት ባህሪ ያለው እነዚህ የዝንጅብል የጤና ጠቀሜታዎች እና ሳልን ያሻሽላል፣ ትኩሳትን ይቀንሳል፣ ኢንፌክሽኖችን ይዋጋል፣ ራስ ምታትንም ያስታግሳል። እናም ሌሎች ከጉንፋን ጋር የተያዙ ጉዳዮች ላይ እጅግ የተሻለ መድኃኒት ይሆናል ማለት ነው። አምስተኛ በወር አበባ ጊዜ የሚመጣ ህመምን ያስታግሳል። ስለዚህም የዝንጅብል ሻይ ብጠጡ እጅግ በወር አበባ ጊዜ የሚከሰት ህመምን የሚቀንስላችሁ ይሆናል። የወር አበባ ህመም በሴቶች ውደት ውስጥ የተለመደ ምልክት ነው። ነገር ግን ዝንጅብልን ብታካትቱ ህመማችሁ የመቀነስ እድሉ ይሰፋል። በወር አበባ ውደት የመጀመሪያዎቹ ሶስት ቀናት ውስጥ ዝንጅብልን መጠቀም ህመማችሁን ለማስታገስ ይረዳቸዋል። የሆድበትም ካለ እንዲወገድ ይረዳዋል። ስድስተኛ የማቅለሽለሽና የሆድ ህመምን ያስታግሳል። የዝንጅብል ሻይ የማቅለሽ ለሽ ስሜትን የማስታገስ ችሎታ አለው። የእንቅስቃሴ ህመም፣ የማይግሪን ህመም፣ የጠዋት ህመም ወይም ደግሞ አጠቃላይ የውድቃ ችግር ዝንጅብልን የተበሳጨ ሆድ እንዲረጋጋ ይረዳል ማለት ነው። ይህም የሚያደርገው በጸረ ኢንፌክሽን ባህሪነቱ፣ በተሻለ የምግብ መፈጨት ምላሽና የደም ግፊትን የሚቆጣጠሩ ሆርሞኖች ሰውነትን ለማረጋጋት እጅግ በጣም የሚረዳ ነው። ስለዚህ ዝንጅብል ሻይ ብትጠጡ የምታገኙት ስድስተኛ ጥቅም የማቅለሽለሽና የሆድ መምን እጅግ በጣም ለማሻል ይረዳል። ሰባተኛ አንዳንድ የካንሰር በሽታዎችን ሊከላከል ይችላል። በዝንጅብል ላይ የተደረጉ ጥናቶች የዝንጅብል ጥቅሞች አንዳንድ ነቀርሳዎችን ሊከላከል ይችላል። ሁሉም ሊፈውስ ባይችልም በጸረ ባክቴሪያ እና በጸረ ብግነት ባህሪነቱ ሰውነትን ለመጠበቅ ይረዳል። ዝንጅብል ብዙ ጊዜ ከካንሰር ሕክምና ጋር ተያይዞ የማቅለስለስ ሕመምና ምልክቶችን ለመቀነስ አስተማማኝ ተመራጭ ነው። የኬሞቴራፒ ሕክምና በምትወስዱበት ጊዜ ዝንጅብል ሻይ ብትጠቀሙ የማቅለሽለሽ እና የማዞር ስሜትን እጅግ በጣም እንዲያሽላችሁ ይረዳል። ስምንተኛ ሕመምን ይቀንሳል። ዝንጅብል ተፈጥሯዊ የህመም ማስታገሻ ነው። ይህም ያለ ሐኪም ትእዛዝ ለሚገዙ ህመም ማስታገሻ መድኃኒቶች ጥሩ ምትክ ያደርገዋል። በጸረ ኢንፌክሽን የእጅግ በሰውነት ውስጥ ህመምን የሚያስከትሉ ውህዶችን ለማስወገድ ይሰራል። በዝንጅብል ውስጥ ያለው ጸረ ብግነት ንብረቶች ከአርትራሳይት ጋር የተያይዙ የሚመጣ ህመምን ይቀንሳሉ እና የጋራ እንቅስቃሴን ይጨምራሉ። በአርትራሳይት የሚሰቃዩ ሰዎች ምልክታቸውን ለመቀነስ ብዙ ጊዜ ጸረ ኢንፍላሜሽን መድኃኒት ታዟል። ነገር ግን ዝንጅብል እንደተፈጥሯዊ አማራጭ ሆኖ ህመምን ለማስታገስ ይረዳል። ዘጠነኛ የልብ በሽታን ይከላከላል። ዝንጅብል በተጨማሪም የደም ማነስን በመስራት የልብ ቧንቧው ችግርን ለመከላከል ይጠቅማል። የደም መርጋት አደጋን ይቀንሳል። ይህም የልብ ድካም ወይም ደግሞ ስትሮክ የመያዝ እድልን እጅግ በላቀ ሁኔታ የመቀነስ እድሉ ሰፊ ነው። ዝንጅብል የልብ በሽታን የሚከላከልበት ሌላኛው መንገድ የደም ግፊትና ኮሌስትሮልን በመቀነስ ነው። ዝንጅብል የደም ዝውውርን ያሻሽላል እናም የደም ስኳር መጠንን ይቀንሳል። ይህም ለልብ ከፍተኛ አፈጻጸም ላይ እንዲቆይ ያደርገዋል ማለት ነው። ስለዚህ የዝንጅብል ሻይ ብጠጡ የልብ በሽታን የመከላከል አቅሙ እጅግ ከፍተኛ ይሆናል። አስረኛ፣ የአንጎል ተግባርን ያሻሽላል። ስር የሰደደ እብጠት በጊዜ ሂደት አንጎልን ይጎዳል እና ያ እብጠት እንዲቀንስ ያደርገዋል። የኮኔክቲቭ ሁኔታዎች የአእምሮ ጤና ትግል ወይም ደግሞ የአልዛይመር በሽታን ሊያስከትል ይችላል። ዝንጅብል እብጠትን ይቀንሳል። በተጨማሪም የማስታወስ ችሎታን፣ ትኩረትና የምላሽ ጊዜ በአእምሯችን ውስጥ የሚገኙ የነርቭ አስተላለፊዎችን በመጨመር የማስታወስ ችሎታን እጅግ በላቀ ሁኔታ ይጨምራል። እንደ ድብርት፣ ጭንቀት ያሉ የአእምሮ ህሞችን ለመዋጋት ዝንጅብል ዶፓሚንና ሴሮቲንን ይለቃል ማለት ነው። ስለዚህ አጠቃላይ ዝንጅብል እጅግ በጣም ብዙ የጤና ጥቅሞች አሉት። ነገር ግን ስትጠቀሙ እጅግ በጣም በትንሹ መሆን እንዳለበት ማወቅ ይኖርባቸዋል። አለበለዚያ የምታበዙ ከሆነ ለጎንዮሽ ጉዳት የሚያጋልጣችሁ ይሆናል። እንግዲህ ለዛሬ ይዤላችሁ የመጣሁት ትምህርታዊ የጤና ቪዲዮ ይህንን ይመስላል። በነገው ዕለት በሌላ ትምህርታዊ የጤና ቪዲዮ እስከምንገናኝ መልካም ጊዜ። ቻውቻው